ሰላም ጤና ፍቅር በረከት ተመኝንላችሁ ውድ ቤተሰቦቻችን ያላችሁበት ዓለም ዳርቻ ሁሉ እንደምንቆያችሁ በአዲስ መረጃ ተገናኝተናል የአዲስ መረጃ እንግዲህ በጣም በርካቶች የተቀባበሉት ነው ያሉት ማለት ነው መረጃው ኢትዮጵያችንን ማእከል ያደረገ ነው አንድ በጣም አስገራሚ መረጃ ወጥቷል ከኛ ሀገር የታሪክ ጸሐፊዎች፣ ምሁራን፣ ሊቃውን ከነሱም በዘለለ ደግሞ ነጮች ይህንን ጥናት እንዳደረጉ እየተነገረ ነው ያለው ማለት ነው መረጃውንም ከየት እንዳገኘው ነግራችኋአለው። አርማጌዶንና ኢትዮጵያ ምንና ምን ናቸው የሚለውን ነው የምናነሳው። ታሪካዊ ሃይማኖታዊና ትንቢታዊ አንድምታውንም እናያለን ማለት ነው። አሁን በቅርብ ጊዜ ታስታውሳላችሁ፣ እኛ ለዘመናት እየተናገርነው የቆየነው ነገር ቢሆንም ነጮች ግን ሰሞኑን አዲስ መረጃ አውጥተው ነበረ። ገነት በኢትዮጵያናት ብለው ጥናታቸውን ይፋ አድርገው ነበር። እንዲሁም በባህር ዳር ጣና ባህር አካባቢ ገነት እንዳለች ነው የተነገረው ማለት ነው። አሁን ደግሞ አርማጌዶን ከኢትዮጵያ ጣና ባህር አካባቢ እንደሚነሳ ማዕከሉን አፍሪካ እንደሚያደርግ መረጃዎች ይወጡ ነው ማለት ነው። እንግዲህ ይህም ለማመላከት እንደሆነ በተለይ ደግሞ በቀደምነታ ከገነት ጋር ተያይዞ ከወጣው መረጃ ጋር አንድ ላይ አድርጋችሁ ስታዩት ትንሽ ከበድ ያለ ምስጢር ያለ ይመስላል ማለት ነው። ይህም ማለት እንግዲህ ታሪካዊና ሃይማኖታዊ ምክንያቶችንም እንመረምራለን ማለት ነው። ኢትዮጵያ እንደ ሰው ልጅ መነሻ በአርኪኦሎጂስት ጥናቶች መሰረት የሰው ልጅ መነሻ ቦታ እንደሆነች ይታወቃል። በ1974ም የወጣው መረጃ በሀደር አፋር ክልል የተገኘው ሉሲ ምንም እንኳን አሁን ኢትዮጵያውያን በሁለት የከፈለ መረጃ ቢሆንም ይሄ ሉሲ የሚለው ማለት ነው ከ3.2 ሚሊዮን ዓመታት በፊት የሆነ ነው። ይህም ኢትዮጵያን እንደገነት ቦታ ያስቀምጧታል ማለት ነው። ሊቃውንቱ እንዲሁም ደግሞ የውጭ ተመራማሪዎች በኦሞ ቫሊ የተገኙ የሆሞ ሳፔሽ አጥንቶች ደግሞ ከሁለት መቶ ሺ ዓመታት በፊት የነበሩ ናቸው። ይህም ኢትዮጵያን እንደ ሰው ልጅ መነሻ አድርጎ ያጠናክራል ማለት ነው። ይህም ታሪካዊ ማስረጃ ኢትዮጵያ የመጽሐፍ ቅዱስን ጥቅስም እየጠቀሱ እንደ ኤደን ገነት ከሚለው ጋር እንዲሁም ኩሽ ጋር እያገናኙ ነው እንግዲህ ጥናታቸውን ፈጽመው ኢትዮጵያ ናት ያሉት ማለት ነው። በዚህ ላይ ሌላው የሚነሳው ነገር የቃል ኪዳኑ ታቦት በአክሱም መኖሩ ነው። እነዚህን ሁሉ ነገሮች ማዕከል የምታደርገው ኢትዮጵያ ተብሎ ይጠበቃል። ያው ከአፍሪካ እንደሚጀምር እንደውም በትግራይ በነበረው ጦርነት ሁለት ሺህ ሃያ ሁለት እስከ 2023 የነበረው በተለይ ጦርነት በጣም ተፈርቶ እንደነበረ መረጃዎችን አግኝቻለሁ። ምናልባትም አርማጌዶን የሚጀምረው ደግሞ በዛው አካባቢ ስለሆነ ተብሎ በጣም ተሰግቶ እንደነበረ በጣም በርካታ ጸሐፊያን ስጋታቸውንም እንዳወጡ አገኘሁኛሁ መረጃ በዚህ ጉዳይ ላይ መረጃዎችን ስበረብር ማለት ነው። እና በተለይ ደግሞ አሁን የቃል ኪዳኑ ታቦት በአክሱም መገኘቱ የነሱን ጥናት እንዳጠናከረላቸው ነው ተነገረ ያለው በኢትዮጵያ ኦርቶዶክስ ተዋዶ ቤተክርስቲያን ታሪክ መሰረትም የቃል ኪዳኑ ታቦት በአክሱም ቅድስተ ቅዱሳ ማርያም ቤተክርስቲያን ውስጥ እንደሚገኝ ይገለጻል እና ይህም በክብረ ነገስት በ14ኛው መተው ክፍለ ዘመን ውስጥ ተገልጿል ማለት ነው ምኒልክ ታቦቱን ከኢየሩሳሌም ወደ ኢትዮጵያ አምጥቷል ተብሎ ይነገራል እኛም የምናምነው ይህን ነው ማለት ነው እና ይሄ ታቦት በተለይ ደግሞ በትግራይ ክልል ከጣና ባህር ዳር አቅራቢያ ማለት ቀርብ ለቀርብ በመሆናቸው ይህን ነገር በጣም ያጠናክራል ነው የሚሉት እንግዲህ በመጨረሻ ጊዜ ትንቢት የእግዚአብሔር ትንቢትም እንደሚያመለክተው ኢትዮጵያን እንደ ቅዱስ ቦታ እንደሚያስቀምጣት ነው ቃሉ የሚናገረው። ኢትዮጵያ ማዕከል ትሆናለች የአርማጌዶን ጅማሪ ሆና አፍሪካን ማዕከል ያደርግና ከዛ በኋላ ግን መጨረሻው የሚሆነው ኢትዮጵያን ትንቢት ላይ እንደተገለጸው እንደ ቅዱስ ቦታ ትቀምጣለች ማለት ነው። ስለዚህ የታሪካዊና ሃይማኖታዊ ተአምራት ኢትዮጵያን ከአርማጌዶን ጋር ያገናኛል ነው ያኑት እንግዲህ እነዚህ ተመራማሪዎች። ምክንያቱም ታቦቱም በመጽሐፍ ቅዱስ ውስጥ የእግዚአብሔር ምልክት እንደሆነ ተነግሮናል። ከአይ ምዕራፍ 11 ከቁጥ19 ያለው ቃል ይህ ማለት ነው። ኢትዮጵያም በመጽሐፍ ቅዱስ ትንቢቶች ስንመለከታት በመጽሐፍ ቅዱስ ውስጥ ኢትዮጵያ ወይ ደግሞ ኩሽ በተለያዩ ትንቢቶች ውስጥ ተጠቅሷል ማለት ነው። በዳንኤል ምዕራፍ 11 ቁጥ43 ሊቢያውያን ኢትዮጵያዊ እንደነበሩ ይታወቃል። እና ይህም በኢትዮጵያውያን እጅ ይሆናል ሁሉም ነገር ተብሎ እንደተገለጸ መረጃው ያሳያል ማለት ነው። ጣና ባህር አካባቢ አሁን በጣም እንግዲህ ብዙ ነገሮችንም ትኩረት ማድረግ አለብን። ጣና ባህር አካባቢ ጣና ባህርዳር በተለይ ደግሞ በጣም ትኩረት እየተደረገበት እንደሆነ እነዚህ ምልክቶችም አሉ። ለምንድን ነው ይህን ጊዜ ጠብቀው ይህን መረጃ ሲያወጡት? የሚለዋል እና ጣና ባህር፣ በትግራይ፣ በኤርትራ ይህን ሁሉ ያማከለ መሀል ላይ ነው ያለው ማለት ነው። ይህም በ2020 እስከ 2022 የትግራይ ጦርነት እና እስከ 2025 ደግሞ አሁን በተለይ በቴፒልፍ ውስጣዊ ግጭትና ኢትዮጵያ ኤርትራ ግጭቶች ስጋት ክፍል አይደለ ያለው። ስለዚህ ይሄ ምናልባት መነሻ ይሆናል ነው የሚሉት አጥኚዎቹ። መነሻው ምናልባት ይመሉ እንጂ ግን ማዕከሉን የሚያደርገው ሙሉ አፍሪካ እንደሆነ ግን ትክክለኛ መረጃዎች አሉ ማለት ነው። እና ጣና በባህር በትግራይ በኤርትራ አቅራቢያን በመገኘቱ አሁን ኤርትራ ከኢትዮጵያ ጋር የተፋጠጠችበት ነገር አለ። እንደገና ቴፔሌፍ ውስጣቸው ሰላም አይደለም። ስለዚህ ሁለት ሺ ሀያ እስከ ሁለት ሺ ሀያ ሁለት የትግራይ ጦርነት በጣም ተፈርቶ ነበር። እና አሁንም ያ ነገር የሚቀሰቀስ ከሆነ ምናልባትም የተባለው አርማጌዶን ሊጀምር ይችላል ነው እያሉ ያሉት ማለት ነው። ምክንያቱም አሁን ኢትዮጵያ ላይ ካለችበት ነባራዊ ሁኔታ አንፃር በጣም ከፍተኛ ውጥረት ላይ ስላለች በርካቶች ይህንን ነገር ከአርማጌዶን ጦርነት ጋር እያያያዙት ነው እና ምንሻውም የሚሆነው አርማጌዶን ከጣና እንደሆነ ነው እየተነገረ ያለው። ታስታውሶ ከሆነ ይሄ የትግራይ ጋር የነበረው ግጭት ከስድስት መቶ ሺህ በላይ ሞት ወደ አምስት መቶ የሚሆኑ ተፈናቃዮችን ያስከተለች በጣም ዘግናኝ የሆነ ታሪክ የማይረሳው ጠባሳ እንደሆነ ታስታውሳላችሁ እና በዚህ ጊዜ ታዲያ በጣም መላው ዓለም በሚባል ደረጃ ፈርቶ እንደነበረ ነው መረጃዎች ወደ ወደ አርማጌዶን ጦርነት ሊቀሰቅስ ይችላል ተብሎ ተሰግቶ ነበር በወቅቱ። አሁን ደግሞ ተመልሶ እንደገና እንደዚህ አይነት እንቅስቃሴዎች ስላሉ አሁንም ስጋቱ እንዳለ ነው የሚባለው። በአክሱም አካባቢ በጣና ባህር ለባህር ዳር በተለይ ደግሞ ቅርብ በሆነው የተካሄዱ ጥቃቶች የታቦቱን ቅድስና ሌሎች ሌሎችም ነገሮች እየተነሱ በኢትዮጵያ በጣም ታላቅ ተአምር እንደሚደረግ ነው ጥናቶቹ የሚያሳዩት። ከአርማጌዶን ትንቢት ጋር ደግሞ በደንብ ነው የሚገናኘው ብለው ነው ጥናታቸውን ያወጡት። ምክንያቱም በራእይ ምዕራፍ ቁጥር 16 የተጠቀሰው ጦርነትን በቅዱስ ቦታ ዙሪያ እንደሚከናወን ስለተነገረ ማለት ነው እና በመጽሐፍ ቅዱስ ውስጥ አርማጌዶን በመላእክትና በኢየሱስ ክርስቶስ በሚካኤል መሪነት እና እንዲሁም ደግሞ ያው በሰይጣን ጭፍሮች መካከል የሚደረግ ጦርነት እንደሆነ ታላቁ መጽሐፍ ቅዱሳችንም ይነግረናል ማለት ነው። ይሄም የሚደረገው ጦርነትም በራአይ ምዕራፍ 12 ከቁጥር 7 እስከ 9፣ እንደገና ምዕራፍ 19 ከቁጥር 11 እስከ 21 ይህ ጦርነት ተገልጿል እና ይህ ጦርነት አለ የሚቆጠሩ ህዝቦችን እንደሚያጠፋ ነው የሚነገረው። ምክንያቱም በራይ ምዕራፍ 16 ቁጥር 14 መሰረት የሰይጣን መንፈሶች ዓለምን ለጦርነት ያሰባስባሉ ይላልና፣ በኢትዮጵያ አውድም ይህ ግጭት በትግራይ ጦርነትና በኢትዮ ኤርትራ የሚሉት ግጭቶች ምክንያት እንደ ምልክት እንደ መጀመሪያ የአርማጌዶን መነሻ መጀመሪያ እየታየ ነው ማለት ነው። አሁንም ደግሞ ኢትዮጵያችን ካለችበት ውጥረት አንጻር ይሄ ግምት እየተሰጠ ነው። ጥናትም ደግሞ ያሳየው ይሄን ነው። ምክንያቱም እነዚህ ግጭቶች ደግሞ በቅዱስ ቦታ በተለይ ደግሞ በአክሱም አካባቢን ይነካል። ስለዚህ በነዚህ በተቀደሱ ቦታዎች ነው የሚጀምረው፣ አለምን ቢያዳርስም ግን መጨረሻውም የሚሆነው ይህንን ቅዱስ ቦታ ማዕከል ያደረገ ነው እየተባለ ነው ያለው ማለት ነው ና የጣና ባህርና በትግራይ እናም ኤርትራ መካከል ያለ ተፈጥሯዊ ወሰን ለዚህ ነገር እየታጨ እንደሆነ ነው እየተነገረ ያለው። ይህም በታሪክ ውስጥ ብዙ ጦርነቶች ተካሂደዋል። ከ1998-2የኢትዮ ኤርትራ ጦርነት አለ በ2025 አሁንም ቲፔሌፍ ለምሳሌ ከዛሬ ነገ ጦርነት ይነሳል ተብሎ እየተሰጋ ነው ያለው ምክንያቱም ውስጣዊ ሰላም ስለሌላቸው ጦርነት ሊነሳ ይችላል እየተባለ ነው ይሄ ጦርነት ደግሞ ሚሊዮኖችን የሚቀጠፍ ጦርነት ነው የአርማጌዶን ጦርነት በነገራችን ላይ ምክንያቱም በራእይ ምዕራፍ 16 ቁጥር 14 መሰረትም ይህንን ነው የሚነግረን የሰይጣን መንፈሶች ዓለምን ለጦርነት ሙሉ በሙሉ እንደሚያነሳሱ ነው የሚነገረው። በተለይ ደግሞ አሁን የጣና ባህርዳርና ሌሎችንም እዛ አካባቢ ያሉ ቦታዎች ላይ በጣም ነጮች ትኩረት አድርገዋል። የሚገርመው ነገር እነሱ አንድ አጀንዳ ሳይኖራቸው እነዚህ አይነት በርካቶችን የሚያነሳሳ ነገር መረጃ ያወጡ የምሁራን ሊቃውንት ታሪክ ጸሐፊ አስተያየቶችን ፈትሼ ነበር። ይህንም በተመለከተ ጆኔፍ ዋልፎርድ የሚባል ስለ አርማጌዶን ጦርነት ምን ብሏል? በእግዚአብሔርና በሰይጣን መካከል የሚደረግ የመጨረሻው ጦርነት ነው። እናም በአፍሪካና በመካከለኛው ምስራቅ ግጭቶች ምልክቶች ይጀምራሉ ብሎ ነው የገለጸው። ይህ በኢትዮጵያ ግጭቶች ሲፈጠሩ በርካቶች የሚፈሩት ለዚህ ነው። ምልክቱ የሚጀምረው ከኢትዮጵያ ነው ብለው ነው በርካታ አለማዊ ጸሐፊያን እንኳን እየተናገሩ ያሉት። ሌላው ባርት ኢህማን ነው። ስለ አርማጌዶን ምን ብሏል? ዋት ዘ ባይብል ሪሊ ሳይ በዚህ መጽሐፍ ውስጥ አርማጌዶን ምልክቱ የሚታየው በቅዱስ ቦታዎች እንደ ኢትዮጵያና፣ በተለይ ደግሞ ለአርክ ኦፍ ኮንቨነንት የቅዱሱ ታቦት ያለበት አካባቢ ላይ የሚደረግ ግጭት ነው ብሎ ይከራከራል፣ ባርት አህማንም ማለት ነው። እና ስለዚህ ይሄ በትግራይ አካባቢ በተለይ በአማራ ክልል አካባቢ የሚነሱ ግጭቶች ዓለም በጣም ነው የሚፈራቸው። ሌላው ጄ ቨርኖን ማክጊ ነው። ምንድነው የሚለው? አርማጌዶን ዋት ዌር ዌን ይላል። አርማጌዶን በአፍሪካና በመካከለኛው ምስራት በተለይ ደግሞ ቅዱስ በተባሉ ቦታዎች ላይ የሚጀምር ግጭት ነው ብሎ ጽፏል፣ እሱ ደግሞ እና እንደ ኢትዮጵያም

በርካታ ሊቃውንቶች ንግግር መሰረት በዳንኤል ምዕራፍ 11 ላይ ይሄ ነገር ኢትዮጵያ ተሳትፎ እንዳላት ይገልጻል ማለት ነው። ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንም በኢትዮጵያ ታሪክ ውስጥ አርማጌዶን በታቦቱ በቅዱሱ ታቦት ላይ የሚደረግ ጥቃት እንደሆነ ይነገራል። በተለይ ደግሞ በጣና ባህር አካባቢ፣ በትግራይ፣ በኤርትራ ያሉ ግጭቶች ሲነሱ ለዚህ ነገር በጣም ብዙዎች ይፈራሉ ማለት ነው። እንዳልኳቸው በ2022 የትግራይ ጦርነት በተለይ አክሱም አካባቢ የተካሄደው ጥቃት እንደ ሰይጣናዊ ነው። ኃይል ነበረ የታየው ማለት ነው። ሌሎች የሌላ እምነት ለምሳሌ ጆባ ዊትነስ፣ ሌሎችም ደግሞ በእግዚአብሔር እና በሰይጣን መካከል የሚደረግ ጦርነት እንደሆነ ያምናሉ። የጆባ ዊትነስ እምነት አራማጆች ግን እነሱ ምን ይላሉ? ልክ እንደዚሁ አሁን እንደመጣን፣ በከላይ እንደጀመረው ታሪኩ በአፍሪካና በመካከለኛው ምስራቅ ነው ግጭቶች የሚጀምሩት ብሎ ያምናሉ። የታሪክ ጸሐፍቶችም እነ ክብረ ነገስትንም ብናየ በ14ተኛው መቶ ክፍለ ዘመን ነው የተጻፈው ጽሑፍ ኢትዮጵያን እንደ ቅዱስ ቦታ ያስቀምጣል በመጨረሻ ጊዜም ታቦቱ ከአርማጌዶን ጦርነት ለመጠበቅ ማለት አርማጌዶን የሚጀምረውም በዚህ ቅዱስ ታቦት የተነሳ ነው ይላል ማለት ነው። ስለዚህ ኢትዮጵያችንን እንደ ቅዱስ ቦታ ያስቀምጣታል። በመጨረሻ ጊዜ ታቦቱ በአርማጌዶን ጦርነት ውስጥ ይጠበቃል። መጨረሻው መጀመሪያው ግን የሚሆነው አሁን ከላይ ባልኳችሁ በባህር ዳር ጣና ነው የሚሆነው ማለት ነው። ሌላው አዳም ክላርክ ነው 18 17 የተጻፈ በቢብል ኮመንታሪ ውስጥ አርማጌዶ በቅዱስ ቦታዎች እንደ ኢትዮጵያ ታቦት ብሎ ሞስ ያለው የኢትዮጵያ ታቦት ነው ያለው። ቅዱስ ታቦት ነው። ለዚህ ነው አርኮ ኮንፈደንት ላይ የሚደረግ ጥቃት ነው ብሎ ደግሞ እሱ መከራከሪያውን ያነሳል። ይህን ታቦት ለመውሰድ ነው እንደው የሚጀምረው ይላል። ቶኒ ዊልሰንም አለ፣ ስለ አርማጌዶን አውርቷል። ደ ኮስሚክ ባትል ኦፍ ዘ ኤጅ ውስጥ አርማጌዶን በአፍሪካና በመካከለኛው ምስራቅ ቅዱስ ቦታዎች ላይ የሚጀምር ግጭት ነው ብሎ እሱን የገለጸው ማለት ነው። አርማጌዶን ከጣና ባህር አካባቢ የሚጀምርበት አስገራሚ ክስተት ታዲያ ምንድን ነው ብዬም፣ አንዳንድ ሪሰርቾችን ሳይነበረ፣ አንዳንድ ጽሁፎችን ሳይነበረ፣ አንዱ በመጀመሪያ የተቀመጠው የታቦቱ ቅድስና ነው። በጣም ነው የሚገርመው። የታቦቱ ቅድስና ነው ሁሉ ጦርነት የሚያስነሳ ነው የሚለው በአክሱም ያለው የቃል ኪዳን ታቦት እንደ እግዚአብሔር መኖሩ ምልክት ስለሚታይ በተለይ ደግሞ በትግራይ አካባቢ የሚነሱ ግጭቶች በሰይጣናዊ ኃይሎች ተነሳሽነት እንደሚታዩ ነው የተቀመጠው። ይሄ በራእይ ምዕራፍ 11 ቁጥር 19 መሰረትም ታቦቱ በመጨረሻ ጊዜ ይገለጣል ተብሎ ነው እየተነገረ ያለው። ሌላው የግጭት ተፈጥሮ ነው በጣና ባህር አካባቢ ያሉ ግጭቶች፣ በተለይ ደግሞ 2022 እስከ አሁን እስካለንበት ጊዜ ድረስ ያው ሰላም አይደለም ሀገራችን። በኤርትራም በቴፔሌፍም በፌዴራል መንግስት መካከል ያሉ ተፋላሚዎች ይህንን ነገር የሚያጠናክር መረጃ ነው እያወጡ ያሉ ታውን፣ የውጭዎቹ ጽሁፎች ማለት ነው በኢትዮጵያ ተአምር ጭምር ይፈጠራል ነው እያሉ ያሉት። ውጊያው ግን የሰይጣንና የመላእክት ውጊያ ነው እያሉ ያሉት። አሁን በሰዎች የተካሄደ ስጋ በለበሱ ሰዎች የተካሄደ ቢሆኑ ግን ሚስጥሮች አይደለም ብለው ነው እየተናገሩ ያሉት። ዳንኤልንም ያነሳሉ። ምዕራፍ 11 ከቁጥር 42 እስከ 43 መሰረት ኩሽ ወይ ደግሞ ኢትዮጵያ በመጨረሻ ጊዜ ግጭት ውስጥ ትሳተፋለች ተብሎ የተገለጸውን ነው እያነሱ ያሉት። የኢትዮጵያን ቅድስና ኢሳያስ ምዕራፍ 18 ቁጥር 7 መሰረት ኢትዮጵያ በመጨረሻ ጊዜ የእግዚአብሔር ቦታ ትሆናለች ይላሉ ማለት ነው ከአርማጌዶኑ

በኢሳያስ ምዕራፍ 18 ከቁጥር 7 መሰረት ኢትዮጵያ በመጨረሻ ጊዜ የእግዚአብሔር ክብር ቦታ ትሆናለች። ይህም አርማጌዶን ከጣና ባህር አካባቢ መጀመሩን ደግሞ በጣም የሚያጠናክር ነው ማለት ነው። ኢትዮጵያ በብሉይ መጽሐፍ እንደ መጽሐፈ ሄኖክ ውስጥ የተጠቀሰች ሀገር ናት። ኢትዮጵያ በመጨረሻ ጊዜም ቅዱስ ቦታ እንደሆነች የሚገልጽ በጣም በርካታ ቦታ አለ። አርማጌዶን ከጣና ባህር አካባቢ የሚጀምርበት አስገራሚ ክስተት በኢትዮጵያ ታሪካዊና ሃይማኖታዊ ጠቀሜታ ላይ የተመሰረተ ነው። የቃል ኪዳኑ ታቦት በአክሱም፣ የሰው ልጅ መነሻ በኢትዮጵያና በመጽሐፍ ቅዱስ ትንቢቶች ውስጥ ኩሽ ወይ ደግሞ ኢትዮጵያን መጠቀሷ ይህንን ያጠናክራሉ የሚሉት ጸሐፊዎቹ 2022ም የነበረው የትግራይ ጦርነት እስካሁን ድረስ እየተፈራ ያለው ለዚህ ነው ነው የሚሉት በተለይ ደግሞ በጣና ባህር አካባቢ እንደ ምልክት ይታያል በጣና ባህር አካባቢ የሚነሱ ግጭቶች እንደ ምልክት ይታያሉ ነው ይህም በሰይጣናዊ ኃይሎችና በእግዚአብሔር ኃይሎች መካከል ያለውን ግጭት የሚያመለክት ነው እያሉ ነው በኢሳያስ ምዕራፍ 18 ቁጥር 7 መሰረትም ኢትዮጵያ በመጨረሻ የእግዚአብሔር ክብር ቦታ ትሆናለች ይህም አርማጌዶን እዛ ቦታ ቢጀምርም የእግዚአብሔር ድል የማይቀር መሆኑን ደግሞ ያሳያል ማለት ነው። ወደ ቤተሰቦቻችን ወደ ሃያ ምናምን የሚሆኑ መረጃዎች ናቸው እንግዲህ ይህንን ያወጡት ማለት ነው። ስለዚህ ይህንን ነገር እናንተስ ምናሰባቸው ተሰማቸው በዚህ መረጃ ላይ ታሳቢ አስተያየታቸው የምሰጡን ደስ ይለናል። መረጃ ይመስላል በተለይ ደግሞ አሁን ገነት በኢትዮጵያ እንዳለች በተለይ ደግሞ ባህርዳር ጣና ማዕከል ያደረገ እንደሆነ ለዘመናት ሊቃውንቶቻችን፣ ቤተክርስቲያናችን፣ ታሪኮቻችን ሲነግሩ ነበረ። የበቆ አባቶችም እንደ አይነት ነገሮች እንደሚናገሩ ታውቃላችሁ። ነገር ግን አሁን ነጮቹ ስላሉት በርካታ ኢትዮጵያውያን የውጭ ዜጎችን ነጮቹ ራሳቸውም የተቀባበሉት ነበረ። ከዛ ደግሞ ይህ መረጃ በወጣ ማግስት ደግሞ ይሄ ነገር መከሰቱ አንድ ነገር እዛ አካባቢ ወይ እንደ እቅድም የተያዘ ነገር ሊኖር ይችላል የሚል ጥርጥር አለ። እንግዲህ እናንተ ምን ተሰማችሁ? በዚህ መረጃ ላይ አብራችሁ ስለነበራችሁ ችካርገን ነው መሰገናለን። በቀጣይ መረጃ ደግሞ እስከምንገናኝ ቸር ቆዩልን።